አሰላም አሌኩም ወራሞቶላ አበረካቱ ሰላም ጤና ስጥሪ ወድትቀበራችሁ የኢትዮፕቻላቤተሰቦች በያላሁ በሰላማቸሁ ብያልኩ ደት ለመረም አንቪዲ የምናዩማት ነው የምናየው ታይልላ እንዲሁም ታንይ እንደተመለከታችሁ የማሳያችሁ ስለ ቴሌግራም ነው የምንወያየ ማለት ነው። ቴሌግራም ላይ የማሳያችሁ ፕራእንደ ሴኪሪቲ ስለሚለው ቦታ ወይደግሞ ፔጅ ነው ማለት ነው። እዛ ውስጥ በጣም ብዙ ነገሮች ማድረግ ትችላላችሁ። ከዛ ውስጥ ስር ቁጥራችሁ ማንም ሰው እንዳያየው ለምሳሌ በተለያዩ ሊንኮች ሰው ወደ እናንተ አካንቱን ገብቶ ከላይ በኩል የእናንተ ስር ቁጥር እንዳይታይ እንዲሁም ደግሞ ኦንላይን መሆና ማንም ሰው እንዳያቀ ደግሞ እንዳይታይ እንዲሁም ፕሮፋይላችሁን ማንም ሰው እንዳያው ወይ ደግሞ ፕሮፋይል እንዳደረጋችሁ ማንም ሰው እንዳያቅ ማድረግ ትችላላችሁ። እንዲሁም ደግሞ ኮል ወይ ደግሞ ወደ እናንተ ማንም ሰው እንዳይደውል ምናምን ከፈለጋችሁ መቆለፍ ትችላላችሁ። እንዲሁም ደግሞ አንድ ሰው ሁለት ሰው መርጣችሁ የምትፈልጉት ሰው እንዲደውልላችሁ ማድረግ ትችላላችሁ። አን እንዴት ነው የምታደረጉት፣ ማሳያችሁናል ማለት ነው። እንዲሁም በመጨረሻ ደግሞ ማንም ሰው የተለያዩ ግሩፖች ላይ ቻናሎች ላይ እናንተን አድ እንዳያደርጋችሁ ማድረግ ትችላላችሁ፣ ወይ ደግሞ እንዳትደረጉ መቆለፍ ትችላላችሁ ማለት ነው። አሁንም ጠቁማችሁን ሲቲንጎች፣ ኢምፖርታንት የሆኑ ሴቲንጎች ናቸው። ከዚህ በፊት የቴሌግራም አካውንት ክሬት አደራረግ ምናምን የሚሉ ብዙ ቪዲዮ እነዚህም ፓርቶች ጠቀስ ጠቀስ አድርገን ያለፈናል። ግን አሁን እንደማብራራላችሁ ማብራራላችሁ አላብራራውላችሁም። ስለዚህ አሁን በማሳያችሁ መንገድ ወይ ደግሞ በምነግራችሁ መንገድ በመሄድ ስቴፕን በመከተል አሁን የጠቀስኩላችሁ ነገሮች እንዳለ ማከናወን ትችላላችሁ ማለት ነው። እና የእናንተን የፕራይቬሲ ሲኩሪቲ አሁን በቀላሉ ማስተካከል ትችላላችሁ ማለት ነው። እና እነዚህ ሲቲንጎች ኢምፖርታንት የሆኑ ሲቲንጎች ናቸው። የምትፈልጉትን እና ማትፈልጉትን ለዩና ገብታችሁ ኦን ኦፍ በማድረግ መጠቀም ትችላላችሁ ማለት ነው። እንደሚመቻችሁ አልጠራጠርም። የዛሬ ቪዲዮ አሪፍ እንደሚሆን ተስፋ አረጋለሁ። የተለያዩ ሰዎች ያለ እናንተ ፈቃድ ጉሩፕ ላይ ና ቻናል ላይ እንደሚያስገባችሁ ታውቃላችሁ። በአብዛኛዎቻችን ዝም ብሎ ይቀላቀሉናል ና እነዚህም ነገሮች አሁን ማሳያችሁ ነገሮች ብዙ ነገሮችን አቤት አድርጓል ቴሌግራም ማለት ነው። ስለዚህ አሁን እናንተ በእጃችሁን ያለው ገብታችሁ ኦን ኦፍ ማድረግ ትችላላችሁ ማለት ነው እና ያለ ያለእናንተ ፈቃድ ማንም ሰው ግሩፕም ላይ ቻናልም ላይ አድ ማድረግ አይችልም ማለት ነው። ስለዚህ ያን እንዴት ነው ማድረግ ምንችለው? አሁን ወደ ማሳያ ስቴፕ እንሄዳለ ማለት ነው። እሺ ወደ ዛሬ ቪዲዮ ከመግባታችን በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ወይ ደግሞ በአጋጣሚ ይህ ቪዲዮ እያያችሁ ካላችሁ ቻናሉ ሰብስክራይብ በማድረግ እንዲሁም ደሞ ልምልክቷን በመጫን ቤሰብ ሆናችሁ ና ትርሱ። እንዲሁም ይህ ቪዲዮ ለሌሎች ተጠቅማለ ሰምራል በላችሁ ካሰባችሁ ሼር ታደረግሉ ይችላላችሁ። ይህም ቪዲዮ ላይ ከማድረጋችሁ ና ትርሱ እንዲሁ ኮምፒውተር ያስፈሩልኝ። እንዲሁም አሁን ከማሳያችሁ ወይ ደግሞ ከዚህ ጋር ተያያጁን ማንኛውም ጥያቄ ካላችሁ ኮምፒውተር ያስፈሩልኝ እና ወደ ቪዲዮ ቀጥታ እንግባው። እሺ ዛሬ ማሳያችሁ በኦፊሻሉ ቴሌግራም አፕሊኬሽን ነው። ቪዲዮግራም እንዲሁም ቴሌግራም ፕላስ እንዲሁም ሌሎቹ ሁለት ሴቲንግ ነው ያላቸው። ስለዚህ አሁን ማሳያችሁ ሴቲንግ ላይ ነው፣ ትክክለኛ ሴቲንግ ላይ ነው የምትገቡ ማለት ነው። እሺ ኦፊሻል ቴሌግራም አፕሊኬሽን ነው እኔ የምጠቀመው፣ ስለዚህ እሱ ላይ እንገባለን። እንደምትመለከቱ እዚህ ቦታ ላይ ከገባን በኋላ ሶስት ዳሹን እንነካለን ወይ ደግሞ ቱሎቹን የምታገኙበት ቦታ ይሄን ቦታ እንነካዋለን። ልክሱን እንደነካ ነው እዚህ ከታች በኩል ሴቲንግስ የሚል ወይ ደግሞ ሴቲንግ የሚል አለ እሱን እናንተን እንገባለን። ነገርኳችሁ። አንዱ የቴሌግራም የራሱ የአፕሊኬሽን አለ። ሁለተኛ ደግሞ የኦፊሻላዊ የቴሌግራም ሴቲንግ አለ ማለት ነው። ስለዚህ ሁለት ሴቲንጎች ነው ያሉት። ይሄኛውን ሴቲንግ የሚለውን ትመርጣላችሁ። ሲቲንግ የሚለውን ስትነኩት እንደዚህ ካላመጣ ወደ ኋላ ተመለሳችሁ ሌላኛውን ሲቲንግ የሚለውን ትመርጣላችሁ። ተነካላችሁ ማለት ነው። ይህን የነገርኳቸው ያለሁት ከኦፊሻላዊ ቴሌግራም ውጭ ለሚጠቀሙ ሰዎች ነው ማለት ነው። ልክ ወደዚህ ቦታ ላይ መግባታችሁን ካረጋገጣችሁ በኋላ ወደ ላይ ሳብ እናደረገዋለን። ወደ ላይ ሳብ ካደረግነ በኋላ እዚህ ጋ ፕራይቬሲ እንደ ሲኩሪቲ የሚለው አለ። እሱ ላይ እንገባለን። አሁንም ትንሽ ወደ ላይ ሳብ እናደረገዋለን። እዚህ ቦታ ላይ ከገባችሁ በኋላ ወደ ፕራይቬሲ እንደ ሲኩሪቲ የሚለው ላይ መግባታችሁ ካረጋገጣችሁ በኋላ እዚጋ ፕራይቬሲ ወደሚለው ፔጅ ላይ ወደ ቦታ ላይ ከመጣችሁ በኋላ እዚጋ እነዚህ ነገሮች እየገባን እያንዳንዱን ዲቴል ማብራራላችሁና የሚመቻችሁን ደግሞ እናንተ ለማግኘት ይሆናል ማለት ነው። መጀመሪያ ላይ ያለው ፖን ነምበር ነው። ፖን ነምበር የሚለው ላይ እንገባለን። የኔ ኖቦዲ ነው። ኖቦዲ ማለት ማንም ሰው ቁጥሬን ማየት አይችልም ማለት ነው፣ ካልፈቀድኩለት በስተቀር ማለት ነው። እሺ ፎን ነምበር ላይ እንገባለን። እሺ ፎን ነምበር ላይ ከገባም በኋላ የእናንተ እዚህ ላይ ሊሆን ይችላል ወይ እዚህ ላይ ሊሆን ይችላል። ግን አብዛኞቻችን ቴሌግራም አዲስ የከፈተን ከሆነ ነው ገብተን ደሞ ከዚህ ያልቀየር ነው ከሆነ አብዛኛውን ጊዜ ኤቭሪቦዲ ላይ ነው የሚሆነው። ስለዚህ እዚህ ላይ ከሆነ እዚህ ላይ ማድረግና እዚህ ላይ ማድረግ ትችላላችሁ ማለት ነው። እነዚህ ሁለቱ ልዩነት ልጥቀስላችሁ። ያው ይሄን ታውቁታላችሁ ብዬ አስባለሁኝ። ኤቭሪቦዲ ማለት ሁሉም ሰው እንዲያየው ነው ወደ እናንተ ቴሌግራም አካውንት ሜሴጅ ሊጽፉና ጋር ባይለም የእናንተን ስልክ ቁጥር ግልጽ ብሎ ያይታየዋል ማለት ነው። ከፊት ለፊት ፕሮፋይላችሁ ላይ እዚህ ጋር ደግሞ ሁለተኛ ላይ ያለው ማይ ኮንታክትስ ነው። ማይ ኮንታክት ላይ ካርግ ነው እኛ ቀፏችን ላይ ሴፍ ያደረግ ነው ኮንታክቶቻችን እነሱ እንዲያዩት ነው። እንደዚህ በስልካችን በስልክ ቁጥራችን የመጡ ከሆነ ማየት ይችላሉ። እንዲሁም ደግሞ ስልካችን ቁጥራችንን ሴፍ አድርገው ከገቡ ወደ እኛ አካውንት ከገቡ ቁጥራችን ማየት ይችላሉ። ግን እንዳያውንና እንዳያዩ ማድረግ እንችላለን። እንዴት ማድረግ እንችላለን? እዚ ጋ ከታች በኩል ሁለት አማራጮች አሉላችሁ። ወይ ደግሞ እዚጋ አድ ኤክሴፕሽን የሚለው ላይ ሁለት አማራጭ አለላችሁ ኦል ዩዝ አለዋ ሚለው ላይ ሴፍ የተደረጉ ኮንታክቶች ነው የምታገኙት ማለት ስለዚህ እዛ ውስጥ ትመርጡና የምታስቀሩትን ታስቀሩና ሌላው ቁጥራችን እንዳያው ማድረግ ትችላላችሁ ማለት ነው። እዚጋ ደግሞ ኔቨር አላው የሚለው ላይ ከገባቸው ደግሞ አለመፍቀድ ነው የሚችሉት ማለት ነው። ወይ ደግሞ ቁጥራችንም እንዳ ማድረግ ትችላላችሁ። እዚጋ ገብታችሁ ነካ ታረጋላችሁ የምትፈለጉትን ሰው እዚጋ ማርክ ታረጋላችሁ። ስሙ ሰርች በማድረግ ስሙ ሰርች ካረጋችሁ በኋላ እዚጋ ፕሮፋይሉ ከመጣላችሁ በኋላ እዚጋ ከፕሮፋይሉ ነካ ታረጋላችሁ። ማርክ ታደርጉና ራይት ትሉታላችሁ። ከዛ ዚጋ ማርክ ያደረገዋል እንዳለ ማለት ነው። ማርክ ካረግ ነው ውጭ ያለውን ግለሰብ የተውና ሌሎችን እንዳለ የእናንተን ፕሮፋይል እንዳያዩ ማድረግ ይችላል ማለት ነው። እሺ እንደዛ ካደርግ በኋላ እዚህ ላይም በተመሳሳይ ትገባላችሁ። እዚ ጋር ደግሞ ሰርች የምታረጉት ምንድን ነው የናንተን ፕሮፋይል እንዳያይ የምትፈልጉት ነው ማርክ የምታረጉት ወይ ደግሞ ሰርች የምታረጉት ለምሳሌ ልፈልገው የራሴን አካውንት ራሱ ልፈልገው። እሺ ሰርች ያረኩትን አካውንት ለምሳሌ ይሄ ግለሰብ የኔን ስልክ ቁጥር እንዳያይ ከፈለኩኝ ነካዋለሁ። ሌሎችም እንደዚህ ተጨማሪ ካለላችሁ ማርክ ታረጋላችሁ። እንዲሁም ሰርች አርጋችሁ ነካ በማድረግ እዚ ጋር ይሰበስብላችኋል ማለት ነው። እሺ ከዛ ራይት እንለዋለን። እሺ እዚ ጋር ደግሞ እንደምትመለከቱት 949 ኮንታክቶች አሉኝ ወይ ደግሞ ዩዘር አለ ማለት ነው፣ የቴሌግራም የሚጠቀሙ ስለዚህ ከዚህ ውስጥ አንዱ ግለሰብ ነው ማርክ አርጌ እንዳያይ ያረኩት እኔን ሲም ካርዴን ወደ እኔ አካውንት ሲገባ ስልክ ቁጥሬን ማየት አይችልም ማለት ነው። ስለዚህ አሁን ባሳያችሁ አካሄድ ቁጥራችሁን እንዳያይና እንዳያይ የምትፈልጉትን ሰው አሁን ባሳያችሁ መንገድ ታረጋላችሁ እነዚህን ሁለት አማራጮች በመጠቀም ማለት ነው። እዚህ ጋር ደግሞ ሶስተኛ ላይ የምትመለከቱት ኖቤዲ ነው። እዚህ ላይ ደግሞ ካረግ ነው ማንም ሰው ቁጥራችንን ማየት አይችልም፣ የእናንተ ስልክ ቁጥር ማየት አይችልም ማለት ነው። እሺ እዚህ ጋር ደግሞ ቅድሙ የፈቀድ ነው ማርክ አድርጉ ይዙታል። እሱን ደግሞ እንገባና እንዲነካ በማድረግ ነካ በማድረግ እንደልቷለን ከዛ ራይተንለዋለን። ያው እዚህ ጋር እንደምትመለከቱት ማንም ሰው ማየት አይችልም። ካሁን በኋላ የኛም ፕሮፋይል ላይ ሲገባ ስልክ ቁጥራችን ማየት አይችልም ማለት ነው፣ ኖቦዲ ላይ ካደረግ ነው። እዚጋ ደግሞ ከታች በኩል ዲፎልት ላይ ያው ኤቭሪ ቦዲ ነው የሚለው ሁሌ ማለት ነው፣ ስትገቡ እንደዛ ነው የሚያደርገው። ግን እናንተ መቀየር ትችላላችሁ። ማየት ኮንታክት ችለው ማድረግ ትችላላችሁ፣ ዚህ ቦታ ላይ ወይ ደግሞ ዚ ፔጅ ላይ ፎን ነምበር የሚለው ላይ ውስጥ ስትገቡ መቀየር መችሉት ና መቀየር ማችሉት ነገር አለ። መቀየር ማችሉት ምንድን ነው የእናንተን ስልክ ቁጥር የያዘ ሰው ከሆነ ወይ ደግሞ እናንተ ቁጥራችሁን እንዳይ ከፈለጋችሁ ምንም ማድረጋችሉም ማለት ነው። አንድ ሰው የእናንተን ስልክ ቁጥር የሱ ኮንታክት ሊስት ላይ ካለ ምንም ማድረጋችሉም ማለት ነው። ስልክ ያልያዘ ሰው ከሆነ ወይ ደሞ የእናንተን ስልክ ቁጥራችሁን ማለት ነው የማያውቅ ሰው ከሆነ ቀጥታ ወደ እናንተ አካውንት ሲገባ የእናንተን ስልክ ቁጥራችሁን እንዳይ ማድረግ የሚችሉበት ፓርት ነው ይሄ ፓርት ማለት ነው። እና ቁጥራችሁን ሱ ኮንታክት ሊስት ላይ ሴቭ ከሆነ ምንም ማረጋችሁን ምንም ባጭሩ ማለት ነው። ግን በአጋጣሚ በሊንክ የመጣ ከሆነ በዩዘር ኔም አጭሩ፣ በፕሮፋይላችሁ ዩዘር ኔም ከመጣ፣ እንዲሁም ደሞ የተለያዩ ግሩፖች ላይ ቻናሎች ላይ ምናምን ስትገቡ ፕሮፋይላችሁን ተጭኖ ሲገባ ቁጥራችሁን መመልከት አይችል የሚያገለሰብ የእናንተ ስልክ ቁጥር ካሌለው በስተቀር ማለት ነው። እና ጋውስክሪን ላይ የምትመለከቱት ደግሞ ጋ ኤቭሪ ቦዲ እና ማይ ኮንታክት የሚለው ላይ ሰው በምን ያገኛችሁ ስልክ ቁጥሩም በሊንካችሁም በዩዘራችሁ ማለት ነው፣ በዛ ያገኛችሁ ወይስ ደግሞ በኮንታክት ሊስት ወይ ደግሞ ኮንታክት ሊስት ላይ ባለ ወይ ደግሞ በስልክ ቁጥሩ ብቻ ያገኛችሁ ነው እዚህ ጋር ማለት ነው። ስለዚህ ኤች ቲ ቲ ፒ ኤስ ብሎ የሚጀምረው አለ አይደል? ቁጥራችሁ ከፊት ለፊቱ አለ ሃይድ ያደርጌው ደብቄው ነው። ስለዚህ በሱ ሰው እንዲ ያገኛችሁ የማትፈልጉ ከሆነ ማይ ኮንታክት የሚለውን ብቻ አድርጉ። ያ ማለት በስልክ ቁጥሩ ብቻ እንድትገኙ ማለት ነው። ዳይሬክት በስልክ ቁጥሩ ብቻ ፕላስ ሀያ አምስት ምናምን ብሎ በሚጀምረው በሱ ሊንክ እንድትገኙ ማድረግ ትችላላችሁ። ኤቭሪቦዲ ላይ ብታረጉት እሱ ደግሞ ጥቅም አለው። ምክንያቱም ቴሌግራም ላይ ቁጥራችሁ ሲጻፍ ሰዎች ነካ ሲያደርጉት ቀጥታ ይመጣል። እንዲሁም ደግሞ እንደምትመለከቱት ደግሞ ሊንኩ ከነ ቁጥሩ ደግሞ ሲሆን ደግሞ በተለያዩ ቦታዎች ሲደረግ ቀጥታ ወደ ቴሌግራም ሪዳይሬክት አድርጎ ያስገባል ማለት ነው። እና ወደ ቀጣይ ሴፕ እንሄዳለን። እና ትንሽ ያላብራራሁት ወይ ደግሞ በስተክል ያልጠቀስኩላቸው ነገር ካለ ለቀጣይ ለማስታከል እሞክራለሁ። እና ማስታከል ያለብኝ ወይ ደግሞ የሳትኩት ነገር ካለ ኮሜንት ላይ አስፍሩልኝ። ከዛ ባክ እንላለን። እሱን ሴፍ አድርገን ጨርሰናል ማለት ነው። ሁለተኛ ላይ የምናገኘው ላስት ሲን እና ኦንላይን የሚል ነው። እዚህ ጋር የምናገኘው ምንድን ነው፣ እናንተ ኦንላይን መሆን አለመሆናችሁን እና መቼ ኦንላይን እንደገባችሁ እንዳልገባችሁ ምናምን ነዛ ነገሮች ሀይድ ለማድረግ ለመደበቅ ነው ማለት ነው። ይህ ቦታ ጥቅሙ። እሺ፣ እዚህ ቦታ ላይ ከገባም በኋላ የመጀመሪያ ለዚህ ጋር ኤቭሪቦዲ ላይ የሚለው እንደተለመደው ሁሉም ሰው እንዲያያቸው ነው። ወደ እናንተ ፕሮፋይል ነክታ ጭኖ አንድ ሰው ወደ እናንተ አካውንት ሲገባ ኦንላይን መሆን አለመሆናችሁን እንዲሁም ደግሞ ደሞ ስንሳት ገባችሁ ወጣችሁ የሚለውን እንዲያይ ነው ይሄ የሚፈቅደው ማለት ነው። ያው እዚህ ጋር ደሞ በተመሳሳይ ቅድም በነገርኳችሁ በተመሳሳይ ይሄ ማይ ኮንታክትስ ነው። ደሞ እናንተ ጋ ኮንታክት ያለ ሰው ነው የሚያየው ማለት ነው። እና ደሞ ግን መርጣችሁ ማስገባት አለባችሁ። ቅድም ባሳያችሁ መንገድ ነው ማለት ነው። እዚህ ጋር እንደተመለከቱት የስልክ ቁጥሩ ባሳያችሁ መንገድ ይሄም ተመሳሳይ ነው ማለት ነው። እዚህ ጋር ደግሞ ካረጋችሁ ማገኛ ላይ ካረጋችሁት ኖ ቦዲ ነው እዚህ ላይ ደግሞ ካለ፣ ማንም ሰው ማየት አይችልም ኦንላይን መሆን አለመሆናችሁን ስንሳት ገባችሁ ወጣችሁ የሚለውን ማየት አይችልም ማለት ነው። እዚጋ ደግሞ አድ ኤክሴፕሽን የሚለው ላይ ከገባችሁ ደግሞ እዚጋ ኦልዌዝ ሼር ዊዝ የሚለው ላይ ከገባን በኋላ የምናገኘው ሴፍ የተደረጉ ወይ ደግሞ በስልካችን ሴፍ ያደረግናቸው ስ ቁጥሮችን ነው ከዚህ ውስጥ የምንፈልገውን ጽፈን ራይት እንላለን። ከዛ እንፈቅድለታለን ያ ግለሰብ እንዲያይ ማለት ነው። ያለበረዛ ግን ካልፈቀዳችሁ፣ እንደዚህ ባዶ ከሆነ ማየት አይችልም ማለት ነው። እና ግልጽ ለማድረግ ያክል በአጭሩ እዚህ ላይ ከሆነ ኦንላይን መሆናችሁን እንዲሁም ደግሞ ስንሳት ገባችሁ ወጣችሁ የሚለውን ይታወቃል ከሆናችሁ ደግሞ እናንተ ውስጥ ሴፍ የተደረጉ ሰዎች ማየት እንዲችሉ ማድረግ እንችላላችሁ እዚህ ጋር ደግሞ ማንም ሰው ማየት አይችልም እዚህ ላይ ከሆነ ስለዚህ ባክ እንለዋለን እሺ ባክ ስንለው እዚህ ቀጣላ የምንመለከተው ፕሮፋይል ፎቶ የሚለው ላይ ነው እሱ ላይ እንገባለን ፕሮፋይል ፎቶ ላይ ከገባም በኋላ እዚህ ጋር ዲፎልት ያው ኤቭሪ ቦዲ ላይ ነው ያለው ከዛ እናንተ ትመርጣላችሁ እዚህ ፓርት ላይ ምንድ ጥቅሙ መሰላችሁ እናንተ ፕሮፋይል ስትቀይሩም እንዲሁም የእናንተ ፕሮፋይል አድርጋችሁ ከሆነ ማንም ሰው እንዳያውቅና እንዳያዩ ማድረግ እንችላለን እንዴት ማድረግ እንችላለን እዚህ ጋር የመጀመሪያው ሁሉም ሰው እንዲመለከተው ነው ዲፎልት ያለው ስለዚህ እናንተ ትመርጣላችሁ ቅድም በነገርኳችሁ ተመሳሳይ ነው ስቴፑ ማለት ነው። ማይ ኮንታክት ላይ ማለት እናንተ ሴፍ የተደረጉ ሰዎች እንዲያዩ እንዲመለከቱ ነው። እንዳይመለከቱ የምታደርጉበት ነው። ይህ እንዲመለከት ነው፣ ይሄ ደግሞ እንዳይመለከት የምታደርጉበት ነው። እዚሁ ገብታችሁ እንዲመለከት የምትፈቅዱትን ሰው ነካ አርጋችሁ ትፈቅዳላችሁ። እንዳይመለከቱ ደግሞ የምትፈልጉትን ሰው ደግሞ ነካ አርጋችሁ መከልከል ትችላላችሁ ማለት ነው። እሺ እዚጋ ደግሞ ዛ ከተጠቀምነው ፕሮፋይል እዚጋ ደግሞ ሌላ መጠቀም እንችላለን። ፐብሊክ ላይ ያሉ ሌላ እንዲጠቀሙ ማድረግ እንችላለን። እዚጋ ማለት ሁሉም ሰው ማለት ነው። ኤቨሪ ቡዲ ላይ በዚህ ቦታ ምትክ ማለት ነው። እንዳለ ሌላ ፎቶ መመልከት ይችላሉ። እዚጋ የምትጠቀሙት ፎቶ ሌላ ፕሮፋይላችሁ ላይ የምታደርጉት ሌላ ነው ማለት ነው። እና እዚህ ጋር ግን የምትጠቀሙት ከዚህ በላይ እዚህ ጋር የምነግራችሁ ነገሮች የምትጠቀሙት ግን የፕሮፋይል ነው ማለት ነው። ኖቦዲ ላይ ካረጋችሁ ደግሞ ወደ ሶስተኛ ላይ የምታገኙት እዚጋ ኖቦዲ ላይ ነው። ኖቦዲ ላይ ካረግን ነው ደግሞ ማንም ሰው የኛም ፕሮፋይል መመልከት አይችልም ማለት ነው። ማንም ሰው ፕሮፋይል ያደረግነው ፒክቸር መመልከት አይችልም። እዚህ ጋር ግን መፍቀድ እንችላለን ማለት እንዲመለከቱ የምትፈልጉት ሰው ካለ ነካ በማድረግ ሰ ሰርች በማድረግ አንዴ ነካ በማድረግ ማርክ ታደርጋላችሁ። ከዛ ራይ ትላላችሁ እናንተ ሊቀነስ የሚጨምር ይችላል 949 ሰው ወይ ደግሞ ዘር መመለከት አይችልም ፕሮፋይል ማለት ነው። ግን አንድ ሰው ወይ ተፈጥሮት ግለሰብ ማየት ይችላል ማለት ነው ለጥፈው እና ግን እዚህ ጋር ደግሞ ሌላ ፒክቸር የምታስገቡት ፑብሊክ ሁሉም እንዲመለከተው የምታደርጉት ሌላ ፒክቸር እዚጋ ማስገባት ትችላላችሁ ማለት ነው። እሺ ባክ እንበል አልፈልግም፣ እኔ ያው ሴፍ ማድረግ ስላልፈለግኩ ነው። እሺ ቀጣላይ ደግሞ ስንሄድ ፎርዋርድ ሚሴጅ ላይ ደርሰናል። እዚህ ቦታ ላይ ደግሞ የምታገኙት ምንድን ነው የእናንተ ምትልኩለት ቅድም ነገራችሁ ነበር መሰለኝ መግቢያ ላይ እናንተ ለአንድ ግለሰብ የምትልኩት ሚሴጅ፣ እሱን ሚሴጅ ደግሞ ጫን ብሎ ይዞት ለሌላ ሰው ሼር ሲያደርገው የእናንተ የአካውንታችሁ እዚጋ መመልከት ትችላላችሁ እና የአካውንታችሁ ስም አብሮ ፎርዋርድ እንዳይሄድ የሚጠቅማችሁ ፓርት ነው ፓርት ማለት ነው። እና ዲፎልት የ ኤቭሪ ቦዲ ላይ ነው ያለው። ከዛ ቅድም ስቴፖቹ እንትን ቢለያዩም ግን ተመሳሳይ ናቸው እዚህ ጋር ያሉት ነገሮች ማለት ነው። እና እነዚህ ሁለቱን ስቴፖች በመጠቀም አብሮ ሼር እንዳይሆንና እንዲሆን ማድረግ ትችላላችሁ ማለት ነው። እና እ ፓርት ላይ እንደገባችሁ ተስፋ አድርጋለሁ። እና አሁን እናንተ ለእኔ አንድ ሚሴጅ ልካችሁልኝ ማንኛውም ፋይል ሚሆን ምንም ሚሴጅ ልካችሁልኝ የአይንም ፋይል ጫን ብዬ ይዤው ለሌላ ሰው ፎርዋርድ ወይ ደግሞ ሼር ሳደረገው የእናንተ አካውንት ፕሮፋይላችሁ ማለት ነው የእናንተ አካውንት ፕሮፋይል አብሮ እንዲሄድና እንዳይሄድ ማድረግ እንችላለን። የፕሮፋይላችሁ ሊንክ ማለት ነው እዚህ ጋር መመልከት ትችላላችሁ። እዚህ ጋር ያብራራላች በትንሹም እዚጋ ኤቭሪቦዲ ላይ ያለው ስለዚህ ኖርማል ማለት ነው። እዚህ ጋ ግን ወይደሞ ሁለተኛ ላይ ማይኮንታክት ሲሜ ላይ ስናደርገው ግን ማምረጥና አለማምረጥ መከልከል አለመከልከል እንችላለን። እዚጋ እነዚህን በመጠቀም ማለት ነው። ቅድም ነግሬያቸዋለሁ የእነዚህን ጥቅሞች ማለት ነው። እዚጋ መከልከል የምትፈልጉትን ሰው እዚጋ ታስገባላችሁ። መፍቀድ ደግሞ የምትፈልጉትን ሰው እዚጋ ታስገባላችሁ። እዚጋ ደግሞ ሶስተኛ ላይ ያለው ኖቦዲ ነው። ኖቦዲ ማለት እዚጋ እንደምትመለከቱት ሊንካችሁን ሀይድ ያደርጋል፣ ወደግሞ ይደበቅበታል። ያ ማለት ጽሑፉ ብቻ ሼር ይሆናል ለዛ ሰው የእናንተ ፕሮፋይላችሁ እዚጋ ስማችሁ አብሮ ከጽሑፉ ጋር ሼር ቢሆን ግን ሊንካቸው አይሰራም። የእናንተ ፕሮፋይል ሊንክ ነካ ሲያደርገው የተላከለት ሰው ይሄኛው ወገን ማለት ነው ነካ ሲያረግም ወደ እናንተ አካውንት መግባት አይችልም ማለት ነው። ግን መፍቀድ ከፈለጋችሁ ይሄኛውን ፓርት ነካ በማድረግ የአንግል ሰብሰርች አድርጋችሁ ራይት በማድረግ መፍቀድ ትችላላችሁ ማለት ነው። ይህን ነገር እንደ ሼር እንዲያደርግ ከነልንኩ ሼር እንዲያደርግ ማድረግ ትችላላችሁ። እኔ አልፈልግም እዚሁ ላይ ይሁን ባክለዋለሁ እና አሁን በደንቅ ርካችሁ መሰረት ማድረግ ትችላላችሁ ማለት ነው። ወደ ቀጣይ ኮልስ የሚለው ላይ ስንደርስ ወይ ደግሞ አምስተኛ ላይ ስንደርስ ይህ ፓርት ላይ መግቢያ ላይ ነግሬያቸዋለሁ። ግልጽ ነው። ይህ ፓርት ሰው እንዲደውልላችሁ እንዳይደውልላችሁ ማድረግ የምችሉበት ነው ማለት ነው። እና ይህ ፓርት በጣም አሪፍ ፓርት ነው። የተለያዩ ስራ ሰው ምናምን ከሆናችሁ ኤቭሪ ቦዲ ላይ ነው ቢሆን የተሻለ ነው። የስራ ሰው ከሆናችሁ ምክንያቱም ሰው ደውሎ እንዳያጣችሁ ይጠቅማቸዋል። ማንም ሰው እንዲደውል ማለት ነው። እዚህ ላይ የ ተደራሾች በስተቀር ከዚህ በፊት ቀጥሎ ላይ ያለው ደግሞ እዚጋ ማይ ኮንታክትስ ነው። ማይ ኮንታክትስ ማለት አንድ ሰው ሁለት ሰው የምትመርጡበት ፓርት ነው ማለት ነው። እሺ ማይ ኮንታክትስ ላይ እናደርጓለን። ኦልዌዝ አለው የሚለው ላይ እንገባለን። ከዛ አድ ዩዘር የሚለውን ከፊለት እነከዋለን፣ እዚጋ እነካለን። ከዛ ስሙን እንጽፋለን፣ የምትፈቅዱለትን ግለሰብ ማለት ነው። ስሙን ትጽፋላችሁ፣ እንዲደውላችሁ የምትፈቅዱለትን ግለሰብ። ከዛ ራይት እንለዋለን፣ ከዛ ራይት እንለዋለን። እሺ እዚጋ ደግሞ ከታች በኩል ደግሞ ሶስተኛ ላይ ኖቦዲ ያለው እሱ ላይ ታደርጉታላችሁ ማለት ነው። ማንም ሰው እንዳይደውላችሁ ከፈለጋችሁ ራይት እንለዋለን ማለት ነው። እሺ ከዛ ሱሲ ደውል ምን እንደሚያሳይ ላሳያችሁ። ወደ ሌላኛው አካውንት ሊግባ። እሺ እንደምትመለከቱት የለም፣ ጭራሽ የቪዲዮ ኮል ወይም አውዲዮ ኮል የለም ማለት ነው እሺ። ፕሮፋይሉን ነካ አድርገው ፕሮፋይሉን ነካ ከዛ ነካስ እናረግ ነው ማለት ነው። ስለዚህ ማለት ስለዚህ በዚህ መልኩ ማንም ሰው እንዳይደውልላችሁ ማድረግ ትችላላችሁ። ግን እንዲደው ላይ አለ እሱን እንዲደውል የምትፈልጉት ሰው ከዛ ራይት እንላለን። ከዛ እሱን ከስተካከልን በኋላ እዚህም ጋር ከታች በኩል እዚህም ጋር እንገባለን። ይሄኛውም ኖ ቦዲ እናደርገዋለን። ከዛ ራይት እንለዋለን። ከዛ ራይት እንለዋለን። አሁን ባሳያችሁ መንገድ ማንም ሰው እንዲደውላችሁና እንዳይደውላችሁ ማድረግ ትችላላችሁ፣ እዚህ ቦታ ላይ ማለት ነው። እዚህ ጋ ደግሞ ቮይስ ሜሴጅ ነው፣ ይሄም ተመሳሳይ ነው። ይሄ ደግሞ ብርዝዴ ነው ማድረጉ ከፈለጋችሁ ይሄ ነው ማለትም ከእናንተ ፕሮፋይል ጋር አብሮ ዋታችሁ ነው። ዳሽቦርድ ወይ ደግሞ ፊትለፊት ላይ ወደ እናንተ አካውንት ሲገባ ሰው እንዲያየው ከፈለጋችሁ እዚ ላይ ታደርጋላችሁ። የእናንተን እድሜ ማለት ነው የተወለዳችሁ በጣም አመተ ምህረት እዚ ጋ ደግሞ ካደርግ ነው ደግሞ ማንም ሰው እንዲያየ ነው ሆነ የሚፈልገው እሱ ነው። እሺ እዚ ጋ ደግሞ አድርጋችሁ ቅድም ባወራንበት መንገድ እዚ ጋ ደግሞ አለመፍቀድ ነው። እዚ ጋ መፍቀድ ነው። ስለዚህ ካስተካከላችሁ በኋላ ያበራችሁ ትትሉታላችሁ ማለት ነው። ቀጣይ ኤቭሪቦዲ ላይ ይሁን። ይሄ እዚህ ጋ ደግሞ ሾ ጊፍት አይካን አብሯት፣ ምክንያቱም ቻት እያደረጋችሁ ምናምን ጊፍት አይካን ምልክቷ አችኛው ምልክት እንድትታይ ነው ማለት ነው። እሺ፣ ይሄ ደግሞ ረጋችሁ ማንም ሰው እንዳያየው ነው፣ የጊፍት ምልክቱን እንዳይታይ ነው ማለት ነው። እሺ፣ እዚህ ላይ እናደርገዋለን፣ መፍቀድም እንችላለን። እዚህ ጋር አስገብተን ሽራይት እንለዋለን። እሺ፣ ይሄ ደግሞ ባዮ ላይ፣ ባዮ ማለት ጽሁፍ የምትጽፉበት ነው። ስለዚህ ላይ የጻፋችሁት ነገር ካለ ማንም ሰው እንዳይመለከተው እንዲመለከተው የምታደርጉበት ነው። ስለዚህ በዲፎልት ኤቭሪቦዲ ላይ ነው ያለው። ስለዚህ እዚህ ላይ እንደሆነ ይቀመጥ፣ ግን መቆለፍ ከፈለጋችሁ ማንም ሰው እንዳይመለከተው ከፈለግን ኖቦዲ ላይ ማድረግ እንችላለን። በተናጠል ከፈለግን እዚህ ላይ ገብተን መፍቀድ እንችላለን። እንዲሁም በቅድም ባወራነው መንገድ ማይ ኮንታክት ላይ ገብተን ደግሞ እዚህ ጋር መፍቀድና አለመፍቀድ እንችላለን ማለት ነው። እሺ እዚህ ላይ ይሁን ከዛ ባክ እንላለን። እሺ ሌላኛው ደግሞ እዚህ ጋር ኢንቫይት ነው። ይሄ ነው ኢምፖርታንቱ ነገር እና አንዳንድ ሰዎች ተለያዩ ግሩፖች ላይ ቻናሎች ላይ አድ እያደረጉና ስለዚህ ምንድን ነው የምናደርገው እዚህ ላይ ኢንቫይት የሚለው ላይ ነካ አድርገን እንገባለን። በዲቮልት ኤቭሪቦዲ ላይ ያለውና እዚህ ላይ አለ ማለት ማንም ሰው ግሩፕ ቻናል ሲከፍት የእናንተ ስልክ ቁጥር ዩዘር በመጠቀም አድ ማድረግ ይችላል እናንተን ማለት ነው። ያው ይሄ ያለ እናንተ ፍቃድ ነው እና ይሄ አዲስ ኦፕሽን ተካቷል። ስለዚህ እነዚህ ነው ሁለቱን ኦፕሽን መጠቀም ስለዚህ እዚህ ላይ አርጉት ማንንም ሰው ያለእናንተ ፍቃድ ሴፍ ተደረጋችሁ ማለት ተደረጋችሁ። ማንንም ሰው በኮንታክትም ያለ ኮንታክትም እናንተን አድ ማድረግ አይችልም። ቀጥታ ምን ማድረግ የምችለው ሊንኩን ይልክላችኋል። ከዛ በኋላ እናንተ ነው ምርጫው መግባት አለ መግባት ማለት ነው። እሺ ከፈለጋችሁ እዚህ ጋር ከማይ ኮንታክት ላይ መጣለን። ከፈለጋችሁ እኔን ማለት ነው ማይ ኮንታክት ላይ መርጥና ኦልዌዝ አለው የሚለው ላይ እንነካለን። ከዛ ፕሪሚየም ዩዘር ነው የሚለው ይሄኛው እና እናነሳለን። ይሄ ማለት የክፍያ ዩዘሮች ያለኛን ፍቃድ አድ እንዲያደርጉ ነው እና እሺ እሱን ታነሳላችሁ። ከፈለጋችሁ ይቀመጥ። እዚህ ጋር ደግሞ ሰርች ታደርጉና ሰውዬው እና ካረጋችሁ ራይት ታረጋላችሁ ማለት ነው። አካውንት ክሬስ ሲያደርግ ግሩፕ ክሬስ ሲያደርግ እንዲቀላቀላችሁ እናንተ ትፈቅዳላችሁ ከፈለጋችሁ ካልፈለጋችሁ፣ ደግሞ ያንን ግለሰብ ደግሞ እዚህ ጋር ገብታችሁ እናንተን አድ እንዳያደርጋችሁ ግሩፕም ላይ ቻናል ላይ እዚህ ጋር ገብታችሁ ማድረግ ትችላላችሁ። ቅድም ባሳያችሁ መንገድ ነው ማለት ግን አጭሩ ይሄ ነው። እዚህ ላይ ትመጣላችሁ፣ ኖቦዲ ላይ ታደርጉታላችሁ። ከዛም የትኛውም ሰው ግሩፕም ላይ ቻናል ላይ ማስገባት አይችልም። አሁንም ጭማሪ እዚህ ላይ ኖቦዲ ላይ ሆኖ እንዲያስገባችሁ የተለያዩ ግሩፕና ቻናሎች ላይ አድ እንዲያደርጋችሁ የምትፈልጉት ግለሰብ ካለ ያው እዚህም ጋር አለ። ከዛ እዚህ ጋር አድ ዩዘር ላይ መታችሁ ያንን ሰው ሰርች ያደርጋችሁ ማርክ አድርጋችሁ ራይት በማድረግ ከዛ ድጋሚ እዚህ ጋር ራይት እንለዋለን። ያ ግለሰብ ያለ እናንተ ፍቃድ አድ ያደርጋችኋል ማለት ነው። አሁን የፈቀዳችሁ ፔጆች የነዚህ ደግሞ እነዚህ ፔጆች ቦታ የፕራይቬሲ ቦታው ማለት ነው፣ ይሄን ይመስላል። አሁን በነገርኳችሁ መሰረት በመጠቀም የእናንተ ግላዊነት ፕራይቬሲያችሁን ግድ ማድረግ ትችላላችሁ። አሁን በነገርኳችሁ መንገድ ማለት ነው። እና አሁን የነገርኳችሁ ነገሮች ካደረጋችሁ ያለ እናንተ ፍቃድ የትኛውም ሰው መደወል አይችልም፣ ኦንላይን መሆናችሁ አይታይም፣ ስልክ ቁጥራችሁ አይታይም፣ እንዲሁም የተለያዩ ግሩፖች ላይ አትደረጉም። ስለዚህ አሁን በነገርኳችሁ መሰረት እነዚህን ቦታዎች ገብታችሁ አስተካክሉ ማለት ነው። እና ግሩፕ ላይ ቻናሎች ላይ አንድ የተደረጋችሁ ለመረራችሁ ሰዎች አሁን በነገርኳችሁ መሰረት ማስተካከል ትችላላችሁ ማለት ነው። አሁን ያሳያችሁ በቴሌግራም በኦፊሻል አፕሊኬሽን ነው ዙሪያ ላይ ብዙ ብያቸዋለሁ የዚህን አፕሊኬሽን ሊንክ ዲስክሪፕሽን ላይ እና የመጀመሪያ ኮመንት ላይ አስቀምጥላችኋለሁ። እስከ መጨረሻ አብራችሁ ነበር ቁረሻ ያነበርኩኝ። ለዚህ ቻናል አዲስ ሆናችሁ ካላችሁ ወይ ደግሞ ይህን ቪዲዮ በአጋጣሚ እያያችሁ ካላችሁ ቻናሉን ሰብስክራይብ ማድረግ ነው ሚዲዮውን ምልክቷን አሁን በመጫን ቤት ሰሞናችሁ ና ትርሱም ይህን ቪዲዮ ላይክ በማድረግ እንዲሁም ማንኛውም ጥያቄ ናስታ ካላችሁ ኮሜንት ላይ ልታሰፍሩ ልን ይችላላችሁ። ይጠቅማል ያስተምራል ብላችሁ ካሰባችሁ ይህን ቪዲዮ ሼር ልታደርጉ ልን ይችላላችሁ። በቀጣይ ቪዲዮች ከምንገናኝ ሰላማችሁ ብዛ ያልኩ ሰናበታችኋለሁ። ፒስ